ብሩህ አይምሮ ያላት ሴት የምትፈልገው ሁሉ በእጇ ነው። የምትፈልጉትን ሀብት፣ የምትወዱትን ሰው ማግኘት ትችላላችሁ። ግን ያንን ማድረግ የምትችዩ ብልህ ሴት ስትሆኚ ብቻ ነው። ሁሉም ሰው ካሰበ የሚደርስበት ቦታ አለ። የሚደርስበት ቦታ ግን መቆየት የሚችለው መልካምነቱና ማንነቱ ብቻ ነው። ሰዎች ፕሮሰሱ ላይ አይደለም ያጨበጭቡልሽ። እንኳን ሰዎች፣ ቤተሰቦች። በብልህነት የሚታወቁ ሴቶች የምድራችንን ታሪክ በፍጥነት ቀይረውታል። ወንድም ይህችን ብሩህ አእምሮ ያላትን ሴት ለማግኘት ደፋ ቀና ይላል። ያቺን በሳሏን ሴት ካገኘ የእሱ ታሪክ በፍጥነት እንደሚቀየር ስለሚያውቅ ነገር ግን አንዲት ሴት ከመሬት ተነስታ ምንም ሳትሰራ ብልህ መሆን አትችልም። ወደ ብልህነት ለማደግ ብዙዎች ይፈልጋሉ። ጥቂቶች ግን በልባምነታቸው ብቻ በሰዎች ሁሉ ልብ ንግሥት ይሆናሉ። የነገሳችሁብን ንግሥቶቻችን እንኳን ደስ አላችሁ። ይህችን በሳል አይምሮ ያላት ሴትን ስትጎናጸፍ አንዲት ሴት ልባምነቷን ማረጋገጥ ትችላለች። ያቺም በዱአና በጸሎት የምትፈለገው ሴትን ሆነች ማለት ነው። በዛሬው ቪዲዮአችን የልባምነትን ጉዟችሁ ለጀመራችሁ ወይም መጀመር ፈልጋችሁ ግራ ለገባችሁ ውብ ሴቶችና ወደ ልባምነት እየሄደች ያለችን ሴትን ማወቅ ለምትፈልጉ ወንዶች ነው። ይህች ብሩህ አይምሮ ያላት ብልህ ሴትን በሰባት ባህሪዎች ማወቅ እንችላለን። ከባህሪያቱ ስንቱ እንዳላችሁ ኮመንት ላይ አስቀምጡልን። ከአንድ ታሪክን ጀምር። በአንድ የሀብታሞች ከተማ ውስጥ የምትኖር አንዲት ልጅ ነበረች። የልጅቷ ጓደኞችም ሀብታም የሚባሉና የፈለጉት ነገር የተሟላላቸው ነበሩ። ይህች ልጅ ግን መካከለኛ ከሚባለው ቤተሰብ የተገኘች ስለነበረች እንደ ጓደኞቿ አልጋ ባልጋ የሆነ ሕይወት አልነበራትም። ጓደኞቿም እሷ ላይ የበላይነታቸውን እያሳዩትም ቢሆን ብዙ ነገሮችን በዝምታ ታልፋቸው ነበር። እንዲህ እያሉ ጓደኞቿ የትዳር እድሜያቸው ስለደረሰ ግማሾቻቸው ቤተሰቦቻቸው ባል አምጥተው አጋቧቸው፣ ግማሾቹ ደግሞ በራሳቸው ጊዜ አገቡ። በዚህ ጊዜ ይህች ሴት መቋቋም የሚያቀታት ነገር ውስጥ መግባት ጀመረች። ቤተሰቦቿ ሳይቀር እዚህ በጊዜ ጓደኞችሽ ያገባሉ። አንቺ እዚህ ቆመሽ ቅሪ፣ ቆሞ ቀር የሚሉ ሀሳቦች ከተለያዩ ቦታዎች ይሰሙ ጀመር። የዚህን ጊዜ መፍራት ጀመረች፣ ጭንቀትም ውስጥ ገባች። ዓመታት ባለፉ ቁጥር መሳቀቋ እየጨመረ መጣ። በቃ ማንም አይፈለገኝም ወደ ማለትም መሄድ ጀመረች። በዚህ ጊዜ ነበር በፊት ሲለምኗት የነበሩትን ወንዶች እምቢ ባልላቸው ከዚህ ሰቀቀንና አለመፈለግ ይገላግለኝ ነበር እያለች ማሰብ የጀመረችው። ለፈጣሪዋም የሃይማኖት ቦታ ሄዳ አልቅሳ ስትጸልይ አንዲት ሴት ታያታለች። የምትለውን ሰምታ ጸሎቷን እስክትጨርስ ጠበቀቻትና አንዴ ላናግርሽ እችላለሁ አለቻት። ያቺ ወጣትም አዎ ትችያለሽ አለቻት። የሆነ ቦታ ማለትም ቢሮዬ ብትመጪ ደስ ይለኛል ልረዳሽ ፈልጋለሁ አለቻት። ይህች ልጅም ከፈጣሪ የመጣ መልስ ይሆናል ብላ እሺ እመጣለሁ አለቻት። ሴትዮዋም ካርድ ከቦርሳዋ አውጥታ ሰጠቻትና ስትደርሺ በዚህ ደው ያለቻት። እሷም እሺ ሳምንት መጣለሁ ብላ ትሄደች። ዋና ዋና ወደምትላቸው አራቱ ጓደኞቿ ጋር ለመሄድ ወሰነች። በነጋታውም የመጀመሪያዋ ጓደኛ ጋር ስትሄድ ሁለተኛ ልጇን እርጉዝ ናት ከመጠን በላይም ወፍር አገኘቻት። ሁለተኛዋ ጓደኛዋን ጋር ስትሄድ ከመጀመሪያ ባሏ ተፋታ ከአዲሱ ባሏ ጋር ሆና ጠበቀቻት። ወደ ሦስተኛዋ ጓደኛዋም ስትሄድ ፊቷን ማዲያት ወርሷት ተጎሳቁላ ተመለከተቻት። አራተኛዋን ግን አላገኘቻትም። በሳምንቱም የጸሎት ቦታው ጋር የተገናኘቻት ሴትየዋ ጋር ሄደች። በዚህ ሰዓት ቢሮ ውስጥ ነበረች። ልጅቷ ወደ ቢሮ ስትገባም ደስ በሚል ፈገግታ ሴትዮዋ ተቀበለቻት። ቢሮዋ በጣም ያምራል። አስመጪና ላኪነት እንደምትሰራ ከቢሮ ሁኔታ ተረዳች። ሴትዮዋም ጓደኞችሽ እንዴት ሆነው ተመለከትሻቸው? አለቻት። ሦስቱንም እንዳልጠበቀቻቸው እንዳገኘቻቸው፣ አንዷ ብቻ ደህና ሕይወት እየኖረች እንደሆነና ተመስገን እንኳን አላግባው አለቻት። እስኪ ታሪክሽን ንገሪኝ አለች ሴትየዋ። ልጅቷም አሁን እስካለችበት ድረስ ታሪኳን ነገረቻት። አየሽ አለች ሴትየዋ፣ የብዙ ሴቶች በሳሏ ሴት ላይ ለመድረስ የሚጓዙት ጉዞ ብዙ ጊዜ ሴቶች ለትዳር ህይወት ሲደርሱ የሚቆም ነው። አንቺ ጓደኞችሽ ቢያስቀይሙሽም ያደጉበት አስተሳሰብ እንደሆነ መረዳት ችለሽ ነበር፣ ያንን ይቅር ብለሽ ታልፊያቸው ነበር። ሲያገቡ ግን መቋቋም የማትችው ኃይል ከውስጥሽ አፎካክርሽ ጀመር። የልባምነት ጉዞሽንም አበላሸብሽ። ነገር ግን ብልህነት ላይ ለመድረስ ቀላል ስላልሆነ ቀድመሽ ማሟላት ያለብሽ ሰባት ባህሪያት አሉ። እነዚህ የከበሩ አይምሮ ያላት ብልህ ሴት መገለጫዎች ናቸው አለቻት። እነዚህ ባህሪዎች ካሉሽ ብታረጂ ራሱ ባለ አታጭም አለቻት። በፈገግታ ልጅቷም በጣም ተስፋ ስላገኘች ደስ አላት። እስኪ ምንድን ነው የብሩህ አይምሮ ያላት ሴት መገለጫ አለቻት። ከመጀመራችን በፊት ይሄ የምታውቂው ፎቅና ይሄ ድርጅት የኔ ነው፣ ካለማንም እገዛ ነው የሰራሁት አለቻት። ልጅቷም ባለማመን ስሜት ተገረመች። ልባም ኮንሽ ከዚህ ሁሉ በላይ ትሰሪያለሽ አለቻት። እስኪ ስንት ዓመት ይመስልሻል አለቻት። 38 እስከ አርባ አለች ልጅቷ። አይደለም 76 ዓመት ነው አለች ሴትየዋ። በጣም ይበልጥ ልጅቷ ተገረመች። አሁን ልንገርሽ አንድ ብልህና ብሩህ አይምሮ ያላት ሴት መገለጫ የመጀመሪያው ነገር አዲስ ነገር ለማወቅ ጉጉ የሆነች ናት። ይህች ሴት ልክ እንደ ውሃ ናት። ውሃ ሁሉንም ነገሮች በፍጥነት መላመድ የሚችል ነው ማንኛውም ቅርጽ ያለው እቃ ላይ ቢገባ ውሃ ውሃነቱን አይቀይርም ቅርጹን ቢቀይር እንኳን። ይህች ብልህ ሴትን በብዙ ነገሮችን ብታልፍ ማንነቷን ወደ ተሻለ ቅርጽ የሚለውጣት እንጂ የሚመርዛትን ነገር አታደርግም። አዲስ ነገርን ለማወቅ የምትጓጓው ለዛ ነው። እሷ ቦታ ቢቀያየር ለእሷ ምንም ችግር የለም፣ አዲስ እውቀት ይሰጣታል እንጂ። ምንም ባታውቅ ራሱ ለማወቅ ያላት ጉጉትን እንድታውቅ መንገድ ይከፍትላታል። ሁለተኛው ደግሞ ትልቅ ህልም አላት። አብዛኛው ሰው ትልቁ ህልሙ ማግባት መውለድ ነው። ይህች ባለ ብሩህ አእምሮ ሴት ግን በመንፈሳዊ ህይወት ሳይቀር ትልቅ ቦታ ለመድረስ እቅድ አላት። ሌላው የሃይማኖት ቦታ የሚሄደው ሲቸግረው ወይ ልምድ ስለሆነበት ነው። እቺ ብልህ ሴት ግን የምታደርገው ነገር በሙሉ ከአምላኳ ጋር በቀጥታ ለመገናኘት ነው። በምድርም ስትኖር ትልቅ ህልሟ ማግባትና መውለድ ብቻ አይደለም። ማንም ባያግዛት ራሱ ችግር የለባትም። በራሷ መድረስ የምትፈልግባቸው ነገሮች አሏት። ይህን ያየ በሳል ወንድም ወደ ልባምነት እየሄደች ያለችዋን ሴት መለየት ይችላል። ሦስተኛው የብሩህ አእምሮ መገለጫዋ አታስመስልም። ይህች ሴት የምትኖረው ለራሷ ስለሆነ እውነትና ታማኝነት እሷ ጋር ዋጋ አላቸው። ይህችን ሰው ነገሮችን ስትረሳ ልታያት ትችያለሽ። ብዙ ጊዜ ውሸታም ምንም አይረሳም ይባላል። እሷ ከእውነት ጋር ብቻ ስለምትጓዝ የውሸት ቅያሶች ስለሌሏት፣ ውይ ብዬ ነበር እንደዛ ልትል ትችላለች። ለሚሰማት ስሜት ክህደት የለባትም። አቷሽም እንደሌላው ሼም ያዘኝ ብላ ለጉዳት ራሷን አሳልፋ አትሰጥም። ሌሎች ሰዎችን ያቸው ለራሳቸው ታማኝ አይደሉም። ለራሷ ታማኝ ካልሆነች እንዴት ለሌላው መታመን ይችላሉ? ሴት ላይ ይህንን ባህሪ ያገኘ ወንድ ከጥቂት ዕድለኞች ውስጥ ነው። አራተኛ ለውሳኔዎቿ ኃላፊነት ትወስዳለች። አንድ ጓደኛ የነበረች ይገርምሻል፣ አለች ሴትዮዋ የሚወዳት የምትወደው ልጅ ነበረ። ከዛ አንድ ሀብታም መጥቶ ለአግባሽ አላት ቀድሞ ቃል የገባችለትን ትታ ሀብታሙን አገባች። ከዛም በትዳራቸው ደስተኛ ካልሆኑት ውስጥ ተመደበች። ራሷ በፍላጎቱ አግብታ ተገዳ እንዳገባች ነበር አክት የምታደርገው። የምንወደው ሌላ ያገባነው ሌላ ከሚሉት ሆነች። ይህች ጓደኛዬ ለወሰነች ውሳኔ ኃላፊነት እንደሌለባት እያሰበች ነው። ኃላፊነቱን እየተወች ልቧሟ ግን የምትወደውን ልጅ ታገባ ነበረ ከዛም አምስተኛው ነገር ታደርጋለች። አምስተኛው ለውሳኔዋ ኃላፊነትን ከወሰደች በኋላ ለተሻለ ነገር ጥረት ማድረግ ትጀምራለች። ጓደኛዋ ምንም ባይኖረው እንኳን አብሮ ለመለወጥ መጣርን ትቀጥላለች። አጠገቧ ማንም ባይኖር እንኳን ራሷን ሁሌ ለማሻሻል ብዙ ታደርጋለች እንጂ እንደ ሌሎች ሴቶች ከወንድና ከሀብታም ብዙ ነገር ለማግኘት የተዘጋጀች አይደለችም። እንዲሁም እንደዚህ የሚያስቡ ሰዎችን አትወድም። ስድስተኛው የባለ ብሩህ አይምሮዋ መገለጫ ለሌሎች ልባም ለመሆን የተዘጋጁ ሴቶች ልባምነታቸው እንዳይጠፋ ታግዛለች። እናቶቻችን፣ እህቶቻችን፣ ጓደኞቻችንን ተመልከች፣ እንዴት እንደተጎዱ። ይሄ ጉዳታቸውና መጎሳቆላቸው ፊታቸው ማዲያት እስኪወርሰው ድረስ ይህን እንደዚህ ከመሆናቸው በፊት ማስቆም ይችሉ ነበር። ቀድመው ባለብሩህ አይምሮ ቢሆኑ ይሄ አይደርስባቸውም ነበር። ካገቡ ወይም ሌላ ነገር ሆነው መጎዳት ውስጥና ከባድ ኃላፊነት መስሆድ ውስጥ ከገቡ አላስፈላጊ ኃላፊነትና ሸክምን ወሰዱ እንጂ ልባምነትን አላገኙም። ስለዚህ ልባምነትን የምታውቅ ሴት ሌላ ልባምነትን የምትፈልግና ማሳካት የምትፈልግ ሴትን ታግዛለች። ለሌሎች ልባም ያልሆኑትን ግን ጓደኞቼን በለጥኩ እና እህቶቼን በለጥኩ ነው የምትለው። ስለዚህ ለሌሎች ሴቶች በጥሩ መንገድ እንዲያልፉ አግዢ። ሰባተኛውና የመጨረሻው ደግሞ በጣም ራሷን ትንከባከባለች፣ አካሏን ታከብሯለች። ይህ አካሏን በደንብ አድርጋ ትይዟለች። አግብታ ብትወልድ እንኳን ራሷን እንደ ሌሎች ሴቶች ጥላ አትጥልም። ወልዳ ራሱ እንዳልወለደች ትመስላለች። ራሷን የምታከብር ሴት ሁሉም እንደሚያከብራት ታውቃለች። ጓደኛ ወይም ባሏ ራሱ ራሷን በመንካባከቧ ደስተኛ ነው። በእሷ ምክንያት ዝርክርክ ወንድ ሳይቀር ጽድት ያለና ደስተኛ ይሆናል። በዚች ንግሥቱ የመጡበት ካሉ የመጨረሻቸው ይሆናል። ለሱ ከሁሉም በላይ ፈጣሪ የሰጠው ስለሆነ እንደ ነፍስ ይወዳታል። የቻናላችን ተከታታዮች ከሰባቱ ስንቱን በእናንተ ውስጥ ተመለከታችሁት? ኮመንት ላይ አስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብሮነታችሁን አሳዩ። መልካም ጊዜ።